ሰዎች የሚከባበሩባት ፍትሃዊ፣ ሰላማዊ፣ ፍቅር የበዛባት ዓለም ውስጥ ብንኖር ምን ያህል ደስተኛ ሰላማዊ የሆነ ህይወት እንደምንኖር አስቡት እስኪ። ይህ እንዲከሰት ስለሚያደርገው ስለ ወርቃማው ህግ በዛሬው ቪዲዮዋችን የምንነጋገር ይሆናል። ወርቃማው ህግ ዘጎልደን ሩል ምን ይላል? በአንተ ላይ እንዲደረግ የምትፈልገውን በጓደኛህ ላይ አድርግ ወይም በሌሎች ሰዎች ላይ አድርግ። በአንተ ላይ እንዲደረግ የማትፈልገውን ደግሞ በሌሎች ሰዎች ላይ አታደርግ የሚለው ወርቃማ ህግ የምድርን ታሪክ የሚቀይር ህግ ሆኖ ሳለ ነገር ግን የሰው ልጆች ይህንን ባለመጠቀማቸውእና ባለመተግበራቸው ረዥም የሆነ ግጭት ውስጥ ረዥም ጊዜ የሚቆይ ግጭት ውስጥ የኢኮኖሚ መላሸቅ ውስጥ ገብተዋል። በድህነት ውስጥ እየማቀቁ በበሽታ ውስጥ እየማቀቁ ይገኛሉ። ስለዚህ ከእንደዚህ አይነት ህመም ለመውጣት ምን ማድረግ አለብን? ይህንን ህግ መጠበቅ። ይህ ህግ የተነገረው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሲሆን ክርስቶስ ይህንን ህግ ለምድር ያመጣው ፍጹም ሰላም ፍጹም ፍቅር በምድር ላይ እንዲኖር ጽኑ ፍላጎት ስላለው ነው። እንግዲህ እኔ ጠግቤ ካለ ለጓደኛ ምግቡን ወይም ደግሞ ያለኝን ነገር በማካፈል በመስጠት ውስጥ ማለፍ ያስፈልጋል። መስጠት በጣም እጅግ አሪፍ ነገር ነው። በጣም ጥሩ ነገር ነው። ከሚቀበል ይልቅ የሚሰጥ ብፁ ነው ይለናል መጽሐፍ ቅዱስ እና ይህንን ወርቃማ ህግ መተግበር በጣም እጅግ በጣም እጅግ በጣም እጅግ በጣም ለምድርን ሰላም ፍቅርን ብዙ ነገሮችን የሚያመጣ ነገር ነው። እንደ ኢትዮጵያ እንደ ሀገር ደግሞ ይህንን ህግ መተግበር ይጠበቅብናል። ኢትዮጵያ አሁን በተለይ ይሄ ከኃይለሥላሴ ሳይሆን ከሚኒሊክ በቃ ሚኒሊክ ከሞቱ ጀምሮ ከሚኒሊክ በፊትም ሚኒሊክ የሚያሉ ኦልሞስት ይቺ አዲሱ ኢትዮጵያ ለመቶ ዓመት የቆየችው ኢትዮጵያ ማለት ነው አዲሱ ኢትዮጵያ ስለሆነች እንደገና ኮንከር ተደርገው እንደገና የተሰራች አሁን ያለችውን ቅርጽ እንድትይዝ ተደረገች። ኢትዮጵያ ለመቶ ዓመት ያህል ጦርነት ውስጥ ነች። ስቃይ ውስጥ ነች። ከመቶ ዓመት በላይ ማለት ነው መቶ ያስጠኛ ያድዋ ድል አከበር ነው ማለት ነው መቶ ያስጠነኛው ከዛ በላይ ጦርነት ውስጥ ነ በየቦታው ግጭት አለ። ሰዎች ፍሪደም ኦፍ ሙቭመንት የለም። ብዙ ችግሮች አሉ። ያ የሆነው ለምንድን ነው? ወርቃማው ህግን ባለማወቅና ባለመረዳት። ኢማጅን ዘጠና ዘጠኝ ፐርሰንት አማኝ ባለበት ሀገር ውስጥ እንደዚህ አይነት ችግር እየተፈጠረ ያለው ተግባራዊነት ስለጎደለ ነው ማለት ነው። እኔ በእኔ ላይ እንዲደረግ የማልፈልገውን ነገር በሰው ላይ አለማድረግ በእኔ ላይ እንዲሆንልኝ እንዲደረግልኝ የምፈልገውን ነገር ደግሞ ለሰዎች ማድረግ እጅግ በጣም ፍሬው ያማረ ይሆናል ማለት ነው። ስለዚህ እንደ ሀገር ለመሻገር እንደ ትውልድ ለመቀጠር ፍሬ ለማፍራት በፍቅር ለመኖር ከሰዎች ጋር ለመተባበር ምን ማድረግ አለብን? ወርቃማው ህግን መተግበር ያስፈልጋል። ኦቤይ ዘ ጎልደን ሩል ማለት ነው። ኦቤይ ዘ ጎልደን ሩል፣ ጎልደን ሩልን መጠበቅ ይጠበቅብናል። ይህንን ስናደርግ ነው መሻገር የምንችለው። ወርቃማው ህግ ያስፈልገናል። እንደ ኢትዮጵያ፣ እንደ አህጉር፣ እንደ አፍሪካ፣ እንደ ዓለም ይሄ ወርቃማ ህግ ያስፈልገናል። መረዳትና መተግበር ያስፈልገናል፤ እጅግ በጣም ጠቃሚ ህግ ስለሆነ ነው። በዛሬው ቪዲዮ ያመጣውላችሁ ምስጋናው አስራት ነበርኩኝ፣ አብሬያቸው የቆየሁት ይህንን ቪዲዮ ከወደዳችሁት፣ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ የምስጋናው አስራት የዩትዩብ ቻናል ቤተሰብ መሆን ትችላላችሁ። ምስጋናው አስራት ነበርኩኝ። አመሰግናለሁ።